ብሎ ስለ ራሱም ነግሯቸዋል። ይህን ያለበት ዋና ምክንያት መነሻ የሆነው እዚህ ተራራ ላይ ሆኖ ስለ ምጽአቱ ሲነግራቸው የነበረው በዘሩባቤል ጊዜ የተሰራው እዚህ ጋር የነበረው የነበረው ቤተ መቅደስ የጠዋ ፀሐይ አንጸባርቆበት እጅግ ውብ ነበር። ይህን ቤተ መቅደስ ታየዋለን ብለው ጠይቀውታል። ማቴዎስ 24 ላይ ከዛ ስለ ምጽአቱ ማስተማር ጀመረ። ይፈርሳል እንዳላቸው ሁለተኛው ትልቁ ቤተ መቅደሳቸው በሰባ ዓመተ አመተ ምህረት በጥጦስ ፈረሰ ማለት ነው። ሶስተኛው እዚው ላይ ይሰራል ተብለው በሚል ንግርት እየጠበቁ ይገኛሉ። መቅደሳችን በኢየሩሳሌም ነው፣ መስዋዕቱም በዚያ ነው የሚቀርበው ብለው በጣም ብዙ የሁሉ የፖለቲካዊ ጉዳይ በውስጡ ያለው ያ ጉዳይ ነው። እዚህ ጋር ያለውን የሰሎሞን ቤተ መቅደስ መመለስ ነው። ቀይ ግደር ይሰዋል ተብሏል። ያን ቀይ ግደርም ከሜክሲኮ አምጥተው የሆነ ቦታ ብቻ አለ ይባላል። አንድ ቀን እዚ ጋ ይሰራል ይባላል። እነዚህ ያኞቹ አካላት ደግሞ እኛን አጥፍተው ነውና ሊሰሩ የሚችሉት ያ እንዳይሆን ተብለው ያው እንግዲህ ሁለቱ አካላት ዓለም አቀፋዊ ወርቁ ይሄ ነው በዚህ ቦታ ጉዳይ፣ ያም ሆነ በአሁን ጊዜ አላክሳ መስጊድ ይባላል። ወርቅ ቅቡ ማለት ነው ያ መስጊዳቸው ጠባብ ስለሆነና ዋና መሪዎቻቸው ብቻ እየገቡ ስለሚገለገሉ በስተኋላ ላይ ከህዝቡ ብዛት የተነሳም ደግሞ መጠፋፈቅ ስላለ ቦታቸውን ለማስፋፋት ብለው ይህ ጥቁር ጥቁር ቃሪያ የምታዩትን ያ መስኮቶች የሚበዙትን ድጋሚ መስጊድ ሰርተዋል። ስለዚህ ከዚህ ረዥሙ እስከ አላምሳ መስጊድ ያለው በአሁን ጊዜ የሙስሊሞች መንደር ነው ማለት ነው። ወደ ጥንት ሁሉ ሰዳችሁ የቦታ ሁለት ነገሮች ይነገሩበታል። አብርሃም ልጁን ይስሐቅን ሊሰዋበት የነበረው የሞሪያል ተራራ ማለት ነው ያለበት አካባቢ ያለው ጫካው ማለት ነው። ኦሪት ዘፍጥረት ምዕራፍ 22 ላይ ሞሪያል ማለት መምህር ማለት ነው፣ አስተማሪ ተራራ ማለት ነው። አስተማሪ ተራራ ይስሐቅ እግዚአብሔር አዘዋልና እኔን አይተህ እንዳትራራ፣ ዓይኔን አይተህ እንዳትራራ በጀርባ የሰዋኝ ያለው በዚህ ነው። ይስሐቅ ይሁቱ አስተማሪ ነው፣ ትህትና አስተማሪ ነው ሲሉ ሞሪ ወይ ሞሪያል ብለውታል። ስለዚህ በኦሪቱ ታሪክ የሞሪያል ተራራ አካባቢ ነው። ሌላው እዚህ ላይ በደንብ አልተረጋገጠም፣ ግን ብዙ አጥኚዎች ቤት ኤል ይሄ ነው ይላሉ። ያዕቆብ በሸሸ ጊዜ ከወንድሙ ያደረበት እዛ ፍጥረት 28 ሰዋስው የተመለከተበት በዚያች መሰላል ላይ መላእክት ሲወጡ ሲወርዱ የተመለከተበት የመቤታችን ምሳሌ፣ በዚያም ደግሞ በነቃ ጊዜ በድንጋዩ ላይ ዘይት አፈሰሰ። ቤት ቤትኤል አለው፣ የእግዚአብሔር ቤት ማለት ነው። እና በትክክለኛ ከዛ ስለ መጽሐፍ ቅዱሳዊ ጥናት አጥኔዎች በይበል ሞሪያልም ሆነው ቤትኤልም የሆነው ይላል፣ በኋላ ላይ ለዚህ ነው ሰሎሞን ቤተመቅደሱን እዚህ ጋ የሰራው። አስቀድሞ በያቆብ ተባርኳል ይላል፣ በቲዎሎጂ ያስኬዳል። እና ይህ ቦታ በጣም የተቀደሰ አሁን በሌሎች ይዞታ ቢሆን በወሪቱም ጀምሮ ታሪክ ያለ የሙስሊሞች ይዞታ ነው። እንግዲህ አሁን እዚህ ጋ የአይሁድ መንደር ነው ብያቸዋለሁ፣ እዚህ ጋ የሙስሊሞች መንደር ነው ብያቸዋለሁ። እዛ ጋ አረንጓዴ አይነት የሆነ አንድ ትልቅና ትንሽ ጉልላት ይታያቸዋል።

ሽን ቁልላት ትታያቸዋለህ አረንጓዴ ነገሩ የወየበው ትልቅና ትንሻ ቀራኔው ማለት እሱ በኋላ እንገባለ። መድኃኒታችን የሱ ክርስቶስ የተሰቀለበት የተገነዘበት መቃብሩም ያለበት ቀራኔው ማለት ከወርቅ ቅቡ አለፍ መስብላችሁ ማለት አያችሁት። ቀራ ነው እሱ ወገብረ መድኃኒተ በማይከለምት በምድር መካከል መድኃኒትን አደረገ። የምድር መካከል በዳንኤልም ክርስቶስ የዓለም ቤዛ ኢየሱስ ክርስቶስ አምላካችን የአዳም ልጅ የሰው ልጅ አዳነበት። ከዚያ ጉልላት ጀምሮ እነዛ ህንጻዎቹ እስከሚታይበት ህንጻዎቹ ከኦልድ ሲቲ ውጭ ናቸው። ወደ ኪዳነበት መስመር ናቸው። ያ ደግሞ የክርስቲያኖች ይዞታ ነው ማለት ነው። የክርስቲያኖች ይዞታ ነው። በዳዊት መቃብር እና በክርስቲያኖች ይዞታ መሀል ደግሞ አርመኖች በድሮ ጊዜ የያዙት የአርመኖች ሰፈር አለ። እነሱም ግን ያው ክርስቲያኖች ናቸው። በአጭሩ ክርስቲያኖች፣ አይሁዶችና ሙስሊሞች ተከፋፍለው የያዟት ቅድስቲቱ ከተማ የምትባለው ይህ ኢየሩሳሌም ናት። እኛ ጌታችን ሞትን ድል አድጎ የተነሳበት የሰው ልጅ ዳነበት ስለሆነ ቅድስት እንላለን። አይሁዶች መሲሁ ሲመጣ እኛን ነጻ የሚያወጣው በዚህ ነው። መቅደሱም የሰሎሞንም ድጋሚ ለሶስተኛ ጊዜ ይሰራል በሚል ቅዱስ ይሏታል። ዳዊትም የነገሰባ ስለሆነ፣ ሙስሊሞች በአንደኛው ትርክታቸው በጅብሪል አማካኝነት ቁርአን የወረደው ሶስተኛው ቦታችን ይሄ ነው መካ፣ መዲና፣ ኢየሩሳሌም ይላሉ ማለት። ስለዚህ እነሱም ቅዱስ ይለዋታል። ይህች ኢየሩሳሌም ቅድስቲቱ ከተማ በእነ ዳዊትና በእነ ሰሎሞን ዘመን አስራ ሁለት በሮች ነበሯት ለምን በአስራ ሁለቱ ነገደ እስራኤል፣ ይችን የቆረቆራት መልከ ጼዴቅ ነው። በኋላ የያዕቆብ ልጆች ግን ምድረ ከነዓንን ሲካፈሉ ማዕከላቸው አድርገው የተለያየ ቦታ ወስደዋል። ኢየሩሳሌምን ግን ኋላም ጌታ በዚህ እንደሚሰቀል የነቢያትን የአባቶቻቸውንም ትንቢት ይጠብቁ ነበርና አስራ ሁለቱ ነገደ እስራኤል አስራ ሁለት በር ሰርተው አጥር ሰርተው ይኖሩበት ነበር። ሆኖም በተለያየ ዘመናት አስራ ሁለቱ በሮች ተቀንሰው ሲፈርሱ በኋላ ላይ ግን በይበጥን በአዲስ ኪዳን በሮቹ ስምንት ሆነዋል ማለት ነው። በሮቹ ስምንት ሆነዋል። እያንዳንዱን በር አሁን ባልገልጽላችሁም፣ ዘነጋ ከቻል ግን በዋናነት ለምሳሌ በዛ በኩል ያለው የአንበሶች በር ይባላል፣ ባላል መስዋዕት ለማቅረብ የሚያስገቡበትና በቀደም ወደ መጻቁስ እንደዚህ ይገባል። በሱ በተቃራኒ ያለው ደማስቆ በር ይባላል ወደ ደማስቆ የምን ከተማ ነው? የሶሪያ። የሚመጡ ነጋዴዎችም ተሳላሚዎችም በደማስቆ በር የሚገቡበት ስለሆነ የደማስቆ በር ተብሏል። ሌላ ከደማስቆ በር አለፍ ተብሎ ወደ ኪዳን ብረት መሄጃ በዚህ ዋጥኑ ኒው ጌት የሚሉት አለ በቅርብ ጊዜ የሰሩ ስለሆነ ቅርብ ማለት ግን 18ኛው ክፍለ ዘመን አዲስ በር ይሉታል። ከዛ አለፍ ደግሞ ያፋ ወይም ጃፋ ጌት ይሉታል ጃፋ የሚባለው ቴል አቪቭ አጠገብ በቀደም ሳይበላልበት ማለት ነው። ከአየር መንገዱ ሳንደርስ ቴል አቪቭ አጠገብ ያለ ያፎና ጃፋ ወይም ያፋ የድሮ ከተሞች ናቸው። እስራኤላውያን ድጋሚ ሲቋቋሙ ከአውሮፓ በሜዲትራንያን በጀልባ እየተጓዙ ሲመጡ በያፎ ወደብ አድርገው ነው ወደ መሀል የሚገቡት። በደንብ ሳይደራጁም ይችን ሀገር ፍልስጤሞች በያዙ ጊዜም ከአውሮፓና ከተለያየ ዓለም ሲመጡ በያፎ በኩል በጀልባ ወርደው እዚህ ገብተው ነው መስዋዕት የሚያቀርቡት። ከዛም ተመልሰ ይሄዳሉ። ሳይቋቋሙ በተበተኑ ጊዜ ከሁለት ሺህ ዓመት በላይ ነው። እናም ከዛሬ ሰባ ስምንት ዓመት በፊትም በቤንጎሪዮን አማካኝነት አገሪቱ ሀገር ሳትሆን በፊት እንደ እስራኤል ማለት ነው። የሚመጡ እስራኤላውያን በያፎ ወደብ ስለሚገቡ እስራኤላውያን በያፎ በኩል ይገባሉ ሲሉ ለዚህ ለአንደኛ በርም ያፎ ጌት ብሎታል ማለት ነው። እዛ ወርደው መጥተው በያፎ ጌት ገብተው መቅደስ ስለሚሳለሙ የአፎ በር ብለውታል። በዛ በኩል ያለው የሄኖን በር የሚባል አለ፣ መኪና የሚገባበት ነው። ከዚያ ደግሞ ሌላው በኋላ የምንገባበት የጽዮን በር ወይም የዳዊት በር የሚባላል። እንዲህ ያለ ሰባቱ አገልግሎት ላይ ናቸው። ስምንቱ ስምንተኛ የተዘጋ ነው። ስለሰባቱ ዕለታት ስለሰባቱ ባህሪያት ምሳሌ እያደርጉ ያመሰጠሩታል። ስምንተኛው ዝግ ነው። ስምንት ሙሉ ነው፣ ወይም ደግሞ ውል የሌለው ፍጹም ቁጥር ነው። የክርስቶስ ምሳሌ ነው። በእኛ በእነሱ ደግሞ የመሲሁ ምሳሌ ነው ይላሉ። ዋናው ጉዳይ ይሄ የተገጠመው በር ይታያቸዋል። የተገጠመው በር ይታያቸዋል። ወርቃማው በር ይሉታል። ከመቃብሩ በላይ ያለ ወርቃማ በር ይባላል። ዱሮ ክፍት ነበር። በቱርኮች ዘመን ከ18ኛው ከ15ኛው ክፍለ ዘመን ወዲህ ቱርክ፣ ጆርዳን፣ እንግሊዝ ብዙ ነው የገዛት። በቱርኮች ጊዜ እንደተገጠመ